ኢትዮጵያ ጥሮታ አውጥታ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ ፈከራ አይደለም፣ በፈከራ አይደለም፣ ውጊያ ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትግዱን። እኛ ለትልቅ ጉዳይ እየተዘጋጀን ነው፣ ረፉልን በዚህ የመዘክር ቀን ሶስት አካላት እንዳመሰግን ይፈቀድልኝ። አንደኛ መላው የኢትዮጵያ ህዝብንና በዛ ክፉ ቀን ፈጥነው የደረሱ በሙሉ፣ ሁለተኛ የትግራይ ተወላጆች ከመከላከያ ሰራዊት የነበሩ በርከት ያሉ የከዱትን ያህል በርከት ያሉ ደግሞ እኛ የሀገር ሰራዊት ነን እኛ የኢትዮጵያዊ ነን ወደ ጓደኞቻችን አንተኩስም ብለው እስከ መስዋዕትነት የከፈሉ ዛሬም በሰራዊቱ ያሉ። ሶስተኛ በቁጥር አንድ እንደ ማንኛውም የኢትዮጵያ ህዝብ ያመሰገነ ቢሆንም በተለየ ለትግራይ ህዝብ በዛ ወቅት የመከላከያ ሰራዊቱ የሰሜን እዝም ይሆን ሌሎች የመከላከያ ሰራዊት እንዲመቱ ፈቃደኛ አልነበር። በእርግጠኝነት ምነግራችሁ ገብቼ ስላየሁት የትግራይ ህዝብ ያለቀሰበት ውጊያ ነው እና እንደ ማንኛውም የኢትዮጵያ ህዝብ አብሬ ኢትዮጵያ ህዝብ እያመሰገንኩ ቢሆንም በተለየ ደግሞ እዛ ግዳይ ስለፈጸመ ላደረገልን ትብብር እናመሰግን። አሁን ሰላም እንፈልጋለን ብሎ በየንግግሩ ማይክ ባገኙ ቁጥር እየተናገሩ ነው። እናውቃችኋለን፣ ውሸታችሁን ነው፣ ዓለም ይስማ፣ እናውቃችኋለን። አብረን ነው ያደግነው፣ እንተዋወቃለን። እኛ ልታታሉልን አትችሉም። ዛሬ 83 አይደለም። ዛሬ ሌላ ነው። እንድታወቁ እንፈልጋለን። እናንተ ስትዘጋጁ እናንተ አኩረባሰሩ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጥሮታ አውጥታ አክብራ ያስቀመጣቻችሁ፣ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ ፈከር አደለም በፈከር አይደለም። ውጊያ ውጊያ በሳይንስ ነው። ፉከራ ይተዉ። ዳግመኛ ትግዱን እኛ ለትልቅ ጉዳይ የተዘጋጀን ነው፣ እረፉልን። በፕሪቶሪያ ስምምነት ቃል የገቡትንም እያፈረሱ አሁን ደግሞ አዳዲስ ሙዚቃ እያወጡ እየዘፈኑ ያሳያል፣ ምልክቱ ይሄ። አያዋጣቸውም። የትግራይ ህዝብም እረፉ እያላቸው ነው በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረጉ፣ ይሄ ህግ ስርዓት ሊያስይዛቸው ይገባልና። የትናንቱን የሰሜን ዛ አባላት ግን አይደግሙትም። ተምረንበታል፣ የቆሰልንበትን። አሁን ማንም መጦ እንደ ትናንት ነው ጫፋችንን የሚነካበት እድል አይደለም። በተቋማችን ለሀገራችን ላደረጉት አይነታዊ ታሪክ እንድንሰራ ሁልጊዜም ዝግጅነታችን እያረጋገጥን ይገኛለን። እንግዲህ ሰሜን ዕዝን ወደኋላ ሳስበው ያችን ምሽት አለ አስታውሳታለሁ። ማክሰኞ ቀን ነበር ጠቅላይ ሚኒስትሩ ከምሽቱ ስድስት ሰዓት ገደማ እንግዲህ ወጥተው የተናገሩት፣ ሰዓቱን ባልሳሳት እኔም አስታውሳለሁኝ። ከመከላከያ ሰራዊት የሰሜን ዕዝ በርካታ ሰዎችን በፕሮግራም ያቅርብ የነበረ ከዛ የመከላከያ ሚኒስትሮችን የመከላከያ መኮንኖችንም አንድ ሴት አረሳት ህፃን ልጅ አስተኝቼ ያለችን ሽሬ ላይ ህፃን ልጅ አስተኝቼ ጎረቤቶች አደራብዬ ምግብ እንዲሰጡት የሁለት ዓመት ልጅ። ከዛ ስንመለስ ማታ ላይ እንደዛ ደክሞን ነው መጥተው ያን ሁሉ ግፍ የፈጸሙብናል አለች እና ይሄ ቀን አይረሳም። እንግዲህ ክቡር ፊልድ ማርሻሉ እንደገለጹት ዛሬም ፉከራ ላይ ናቸው። ዛሬም በትዕግስት እያያቸው ናቸው። ዛሬም ፕሪቶሪያ ስምምነት እንዴት እየተጣሰ እንደሆነ ክቡር ፊልድ ማርሻሉ በደንብ አርገው አሳይተውናል። በደንብ አርገው ነግረውናል እና ጽምዶ ብለው ከኤርትራ ጋር እንደገና ማበራቸው ያንን የሻቢያ ሰራዊት ጄኖሳይድ ፈጸመብን ሲሉት የነበረው ጋር ዛሬም ኢትዮጵያን ለመውጋት ማበራቸው እንደገና፣ ለዚህ ለፋኖ ጥይትና ስንቅ ማቀበላቸው፣ መመሪያ መስጠታቸው ወልዲያ ላይ ሞክረው ይሄንን ከወልዲያ አስወጥተናቸው ለእነሱ ላይ ግን ጥቃት አልፈጸምንም ነው ያሉት እና ይሄ ሁሉ የጦርነት ነጋሪት ነው አሁንም እየመቱ ያሉት እና ከጥቅምት 24 እኛም ማድረሳውም ግን መማርያ አልቻሉ ናቸው እነዚህ ሰዎች ጥቅምት አራት ብዙ ነገር አሳይታናለች ኢትዮጵያን ሊያፈርሷት ነበር የተነሱት ግን በጀግናው የኢትዮጵያ መከላከያ ሰራዊት በአጭር ጊዜ ውስጥ ኢትዮጵያን ከመፍረስ አድነዋታል ና ክብር ለመከላከያ አገር እንድትቀጥል ከተፈለገ ኢትዮጵያችን በዚህ አሁን ባለው በአባይ በሌላም እንዳሳካ ነው ሁሉ በዛ ስኬት እንድንረማመድ ከሆነ የግዴታ የኢትዮጵያ መከላከያ ሰራዊትን ማክበር መቻል አለብን ክብር መስጠት አለብን እሱ የሚከፍለው መስዋዕትነት ለእኛ ለትውልዱ ስለሆነ ለማንም ብሎ አይደለም። እያንዳንዱ ሰው መሞት አይፈልግም። መከላከያም ሰራዊት ግን ለመሞት ከፊት ግንባር ቀደም ነው። በሶማሊያ ገብቶ ሞቷል፣ በባድመ ጦርነት ሞቷል፣ በህወሀት ጦርነት ሞቷል። ስለዚህ ነገም የሚሞተው ለኢትዮጵያን ለማጽናት ነው። ስለዚህ ትውልዱ የኢትዮጵያ መከላከያ ሰራዊትን ፈለግ መከተል አለበት፣ ማክበር አለበት፣ ከዚህ ትምህርት መውሰድ አለበት። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን? መቼ ነው ያዘንከው ቀን ብሉን? ጥቅምት አራት በጥቅምት አራት በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። በጣም ልዩ ቀን ነው የምናከብረው፣ ለዛ ነው። ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን ሐውልት ፊሬላ የቆመውን የሀየለውም ሐውልት የሰራው መከላከያ ሰራዊት ነው። ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ዚያድባሬ የወረረን ጊዜ ዚያድባሬ ወረረን፣ ዚያድባሬ ካደን ብለን የሰማዕታት ቀን አናከብር። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው አድዋ ዘምተን አደዋን ነፃ እርገን፣ የድል ቀን ነው የምናከብረው። የክህደት ቀን አክብረን አናቅ። ብዙ የካዱን ባዕዳን አሉ አናከብርም። ወገን ዜጋ ወዳጅ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 ሲያዙን ሲመሩን ሲያዋጉን ሲያደራጁን የነበሩ ሰዎች ገልበጥ ብለው ገልብጥ ብለው በአንድ ፔሪፈሪ ቦታ ተሰብስበው ተደራጅተው ተቀናጅተው ዶልተው ከር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅ እና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል። ቢከዳ የማታቆ ቢከዳ ያጋጥማል ያጋጥማል ትላለን። ወገን ሲከዳ ግን ወገን ከርቶ ደሞ ክዳት ብቻ አይደለም፣ ሲጨክንብህ ግን በጣም ሰባሪ ነው። አእምሮ ሰባሪ ነው። ልብ ሰባሪ ነው። ሰሜን እዝ ትግራይ የገባው ባድሜ ላይ ሆኖ ዛለንበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ለትግራይ ህዝብ እኔ ነኝ ያለሁት እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው፣ እሱ ብቻ አልበቃው